እንደምንላችሁ ውድ ተመልካቾቻችን ማንቸስተር ዩናይትድ ከሞላ ጎደል ወደ ቀጣዩ ዙር ማለፉን ያረጋገጠበት የሚመስል መርሃ ግብሩን በባስክ ግዛት በሳን ማሚስ ስታዲየም ከቢልባኦ ጋር ባደረገው ጨዋታ አስመዝግቦ ተመልሷል። ጨዋታው ሶስት ለባዶ በሆነ ውጤት ነው የተጠናቀቀው። ለማንቸስተር ዩናይትድ ግምቶች ሁሉ ተቃራኒ ነበሩ። የኦፕታ ሱፐር ኮምፒውተርን ጨምሮ ማንቸስተር ዩናይትድ በዚህ ጨዋታ ሊሸነፍ የሚችልባቸውን ነጥቦች ነበር ሲጠቅስ የነበረው። እኛም እነዛን ነጥቦች ትላንትና አድርሰናችሁ ነበር። ዛሬም እንደ በቆይታችን ታዲያ ማንቸስተር ዩናይትድ የትላንትና ምሽት ምን ይመስላል የሚለውን የምንመለከት ነው የሚለው ለማንቸስተር ዩናይትድ ገና ከጅምሩ አስቸጋሪ የነበረ መርሃ ግብር ይመስል ነበር። በተለይ የመጀመሪያዎቹ ሀያ ደቂቃዎች የቢልባ ፕሬሲንግ ለማንቸስተር ዩናይትድ ነገሮችን ያከበደ ይመስል ነበር። ነገር ግን በሂደት ነገሮችን እየተላመደ እየተላመደ የመጣ ማንቸስተር ማንችስተር ዩናይትድ ነበር የታዘብ ነው። በተለይ በመጀመሪያው ጎል ላይ የሀሪ ማጓየር ተጽዕኖ ላቅ ያለ ነበር። ማንችስተር ዩናይትድ እንቅጣት ምት ያገኘበት ሞመንት ነበር። ያ ኳስ ነበር ጋርናቾ ጋር የደረሰው ጋርናቾ ለሀሪ ማጓየር ሰጠው። ሀሪ ማጓየር ኳሷን ይዞ እንግዲህ ከሱ የማይጠበቅ የእንግሊዝ ሚዲያዎች በሙሉ ትላንትና ጨዋታው ከተጠናቀቀ በኋላ ሃሪ ማጓየር ዘዊንገር እያሉ ስም እየሰጡት እንደነበር ማንሳት እንችላለን። ማይክ ፌላን የቀድሞ የማንችስተር ዩናይትድ አሰልጣኝ ምክትል አሰልጣኝ ሆኖ በሰራ ሌክስ ፈርጉሰን የባክሩም ስታፍ ውስጥ የነበሩ ሰው ናቸው፣ እናስታውሳቸዋለን። ከዛ በኦሌጉናር ሶልሻይር የአሰልጣኝነት ዘመንም በባክሩም ስታፍ ውስጥ እናስታውሳቸዋለን። በይበልጥ ደግሞ ሃሪ ማጓየር ባህል ሲቲ በሚጫወትበት ጊዜ እሱን ባህል ሲቲ ያሰልጥነውታል እና ሃሪ ማጓየር ከተከላካይም በላይ ነው የሚል መግለጫ ከሰሞኑ ለአትሌቲክ ሰጥተው ነበር እና ከዛ አትሌቲክ ጋር በነበራቸው ቆይታ ላይ ምንድን ያነሱት ጎል ማስቆጠር በጣም ይፈልጋል። ስለዚህ እሱ ተከላካይ ነው ብቻ ብዬ መገደብ አልፈልግም፣ እግር ኳስን መጫወት የሚፈልግ ተጫዋች ነው ብለው ሲገልጹት ነበር ከሰሞኑ። ትላንትናም የተመለከትነው ነው ይሄንን ነበር በተለይ ከኳስ ጋር ያለውን ምን አይነት ምቾት እንዳለው የታዘብንበት አጋጣሚ ነበረ። ተከላካይን እንዴት ሁለት ሶስት ጊዜ ሊያታልለው እንደሞከረ ለራሱ ምቾት የፈጠረበት ስፔስ የፈጠረበት ከዛ በኋላ የተጫዋቾቹን ሁኔታ ተመልክቶ ክሮስ ያደረገበት መንገድ ምናልባት አብዛኞቹ የማንችስተር ዩናይትድ የመስመር ተከላካዮች እንዲህ አይነት ክሮሶች አላቸው ወይ ብላችሁ እንድትጠይቁ የሚያደርግ ነበር። እና ራሱም ከጨዋታው በኋላ አንዳንድ ጊዜ እንደዚህ አይነት ድሪብሎች አስፈላጊ ናቸው፣ ከዛ ባለፈ በሳጥን ውስጥ በዛ ያሉ ተጫዋቾችን ስመለከት የኔን ክሮስ እንደሚያምኑት እርግጠኛ ነበርኩኝ በማለት ነው ክሮስ ያደረገው እንዳደረገው ሲገልጽ ነበረ። ኡጋርቴ ኳሱን ገጨ፣ ካዘሚሮ ከዛ በኋላ ወደ ግብነት ቀይሮት ኳስ ጨዋታውን ወደ አንድ ለባዶ መሪነት አመጣ። ከዛ በኋላ የነበረው ጨዋታ ለማንችስተር ዩናይትድ ያደላ ነበረ። ከዛ በኋላ እንግዲህ ዳኒ ቪቪያን ራስሙስ ሆይሉንድ ላይ በሰራው ጥፋት ምክንያት በቀይ ካርድ ወጣ። ፍጹም ቅጣት መተም ተሰጠ። ዳኛው ሁለት ደቂቃ ፈጅቶባቸዋል የቪኤአርን ሁኔታ ተመልክተው እስከ ለመምጣት እና ውሳኔያቸውን ለማስተላለፍ ነገር ግን ልክናቸው ማለት ይቻላል። ምክንያቱም ዳኒ ቪቪያን አንደኛ ተጫዋቹን በሚስብበት ጊዜ ምንም አይነት ኳሱን የመጫወት ኢንቴንሽን አልነበረውም። ስለዚህ ቀይ ካርዱ ተገቢ እንደሆነ የምታምኑት ከዚህ ጋር በተያያዘ ይመስላል። ምክንያቱም ይሄኛው አስገዳጅ ህግ ስለሆነ ማለት ነው። ጥያቄው ግን የተፈጠረው በቢልባኦ በ በኩል በቢውልድ አፕ ሞመንት ላይ ያ ፍጹም ቅጣት ምት ለመሰጠቱ ምክንያት በሆነው የጨዋታ እንቅስቃሴ ላይ አሌሃንድሮ ጋርናቾ ኳሱን በእጁ ነክቶታል የሚለው ነበረ። አዎ። አሌሃንድሮ ጋርናቾ ኳሱን ነክቶታል፣ ግን ቪኤአር ውሳኔው ሁኔታውን ተመልክቶ ክሊር እንዳደረገውም ደግሞ ከጨዋታው በኋላ የወጡ ሪፖርቶች ይጠቁማሉ። ማንችስተር ዩናይትድ በብሩኖ ፈርናንዴዝ ሁለት ለባዶ አደረገ። ከዛ በኋላ ብሩኖ ፈርናንዴዝ ከማኑኤል ኡጋርቴ የተቀበለውን የባክሂል ፓስ የተረከዝ ፓስ አግኝቶ ወደ ግብነት በመቀየር እንግዲህ ሶስት ለባዶ በሆነ ውጤት ማንችስተር ዩናይትድ ጨዋታውን አሸንፏል። ሀሪ ማጓየር ጨዋታው በኋላ ሲናገረው እንደነበረውም የመጀመሪያው ጨዋታ የመጀመሪያው አጋማሽ ክሊኒካል ፐርፎርማንስ ነው የሚል መግለጫ ነበር የሰጠው። ሁለተኛው አጋማሽ ግን ፕሮፌሽናል ፐርፎርማንስ ነበር ብሎ የገለጸው ረጋ ብለን ጉልበታችንን ቆጥበን የተጫወትንበት ነው ብሎ ገልጾታል። ማንችስተር ዩናይትድ በጥቂት ሳምንታት ውስጥ ድጋሚ ወደ ሳንማሜስ መሄዱ እንደማይቀር የተረጋገጠበት ጨዋታ ይመስላል። የዘንድሮ የአውሮፓ ሊግ የፍጻሜ ጨዋታ የሚካሄደው በዛው በባስክ ግዛት በሆነችው ትላንትና ዩናይትድ ጨዋታውን ባደረገው በሳን ማሜስ እንደሆነ ይታወቃል። እና እዛው ሳንማሜስ ላይ ጨዋታውን እንደሚያደርግ የተረጋገጠበትን ጊዜ እያሳለፈ ነው የሚመስለው። ትላንት በሌላ ጨዋታ ቶተንሃምም እንደዚሁ ውጤት ቀንቶታል። እና ቦዶ ግሊምተን በሜዳው ሶስት ለአንድ አሸንፏል። እሱም ከሞላ ጎደል ወደ ቀጣዩ ዙር ለማለፍ ያለውን እድል ያሰፋበት ጨዋታ ይመስላል። እና ስትመለከቱት እዚህ ቦታ ላይ ሁለቱ ቡድኖች መገኘታቸው ግራ የሚያጋባ ይመስላል። ለምሳሌ ማንችስተር ዩናይትድ ዘንድሮ በውድድር ዘመኑ 15 ጨዋታዎችን ተሸንፏል። 16ተኛ ደረጃ ላይ ነው የሚገኘው አሁን ላይ። ከዛ ቶተናምን ደግሞ ቶተናም 16ተኛ ደረጃ ላይ ነው የሚገኘው 19 ጨዋታዎችን ተሸንፏል። ማንችስተር ዩናይትድ 15 ጨዋታዎችን ተሸንፏል አስራ አራተኛ ደረጃ ላይ ነው የሚገኘው። ሁለቱ ቡድኖች ግን አሁን በኢሮፓ ሊግ የፍጻሜ ጨዋታ ለመገናኘት ጊዜያቸውን የጠበቁ ይመስላል። እና ልዩነቱ ምንድን ነው? በፕሪምየር ሊጉ ቡሊድ የሚደረጉ የመልሶ ማጥቃት እንቅስቃሴዎችን ለማቋረጥ የሚቸገሩ ከዛ ባለፈ ደግሞ ፊዚካል ባትሎች በሚበዙባቸው ጌሞች ላይ በቀላሉ የሚቀጡ ቡድኖች ሆኖ ስንመለከታቸው ነበር። ልዩነቱ ምንድን ነው የሚለውን አርብ ዕለት ይቅርታ፣ ባለፈው ሮብ ዕለት የሰጠውን የማንዌል ዩጋርቴን መግለጫ ከተመለከታችሁ ፊዚካል ነው ልዩነቱ የሚል አስተያየትን ሰጥቷል። እዚኛው ውድድር ላይ ስንመጣ የበለጠ ምቾት ተሰምቶን እንጮታለን። ፕሪምየር ሊጉ ላይ ያ የፊዚካል ባትሎን ለመቋቋም ተቸግረናል የሚል አስተያየትም ሲሰጥ ነበር። ለቶተንሃምም ለማንችስተር ዩናይትድም ተመሳሳይ የሆነ ነገር ነው ያለው 19ና 15 ጨዋታዎችን በሊጎቻቸው ከተሸነፉ በኋላ ሁለቱ ቡድኖች ግን በዩሮፓ ሊግ ተጋጣሚዎቻቸውን ኮምፈርቴብል በሆነ ወይ ወይም ደግሞ ምቾት በተሞላበት መልኩ አሸንፈው ነው ትላንትና ምሽታቸውን ያጠናቀቁት። ሁለቱ ቡድኖች ግን እርስ በርስ በዚህ ዓመት ለሶስት ጊዜያት ያህል ተገናኝተዋል። ማንችስተር ዩናይትድ ሶስቱንም ጨዋታዎች ለቶተናም እጅ ሰጥቷል። አራተኛው አጋጣሚ ላንጅ ፖስቴኮግሉ ከአራት አራት ይሆናል ወይስ የሩበን አሞሪም እና የማንችስተር ዩናይትድ የመጀመሪያ እድል ይሆናል የሚለው በፍጻሜው ምናልባት እንድንጓጓ የሚያደርግ ነው። አሁን ከሰባ በመቶ ያለቀ መርሃ ግብር ነው የሚመስለው። ሁለቱም ለሳን ማሜሲ ይዘጋጃሉ። ቼልሲ አሸንፏል በሌላኛው የኮንፈረንስ ሊግ ጨዋታ ላይ ስለዚህ ቼልሲም ወደ ፍጻሜው ለማለፍ ያለውን እድል ጨርሷል ማለት ይቻላል። ነገር ግን በዚህ ጨዋታ ላይ ትልቁ ሀይል ላይ ተነበረው ኢትዮጵያዊው ትውልደ ኢትዮጵያዊ ተጫዋች አይዛክ አሌክሳንደር አለማየሁ ሙልጌታ ግብ አስቆጠሩ ነው ለጁርጋርደንስ ትላንትና። ይሄ ዩርጋርደንስ የተባለው የስዊድን ክለብ በቸልሲ አራት ለአንድ በሆነ ውጤት ነው የተሸነፈው። የኒኮላስ ጃክሰን ምሽት ነበር ማለት እንችላለን። ነገር ግን የ18 ዓመቱ ታዳጊ ተቀይሮ ገብቶ ግብ አስቆጥሯል። በእናቱ ኤልሳልቫዶር ነው፣ በአባቱ ኢትዮጵያዊ ነው። አባቱ እዛው ሲውዲን ውስጥ ይውለዱት እንጂ ኡመያ በሚባል ግዛት ውስጥ ነው የተወለደው ይሄ ልጅ። ነገር ግን እሱ እዛ ኡመያ ይወለድ እንጂ አያቱ በወላይታ ሶዶ የተወለዱ ከዛ ባለፈ ደግሞ በትልቁ የሚታወቁበት ዋነኛው በእግር ኳሱና በቅርጫት ኮስ ስፖርት ላይ የሚሳተፉ ቤተሰቦች በኩል የመጣ እንደሆነ ይታወቃል። ኤልሳልቫዶርና ሲውዲን የራሳቸው ተጫዋች ሊያደርጉት ጥረት እያደረጉ ነው። አሁን 18 ዓመቱ ላይ ይገኛል። ከ17 ዓመት በታች ለሚገ የስዊድን ብሔራዊ ቡድን 13 ጨዋታዎችን አድርጎ አምስት ጎሎችን አስቆጥሯል። ትላንትናም ተቀይሮ ገብቶ ግብ ማስቆጠር ችሏል። የዛሬ ዓመት በፌኖርድ ታዳጊ ቡድን ውስጥ በውሰት ያሳልፍ ነበር። ዘንድሮ በዩር ጋርደንስ ዋናው ቡድን ላይ እየተጫወተ ይገኛል። እንዲያሉት ተጫዋቾችን የመጠቀም ግዴታ ያለብን ይመስላል። አሁንም ግን እንዲህ አይነት ነገሮችን እየተጠቀምን እንዳለ እየተመለከትን ነው የምንገኘው። ሌሎች ሀገራት የተጫዋቾቻቸውን ዜግነት ለምሳሌ ሞሮኮ ያደረገችው ነገር ምንድን ነው? ከሞሮኮ ውጭ የተወለዱ ተጫዋቾችን ሰብሰባ አምጥታ ነው አብዛኞቹን ተጫዋቾች የተጠቀመች የምትገኘው። ለምሳሌ 2018 ያለም ዋንጫ ላይ ከነበሯት 23 ተጫዋቾች ውስጥ 18ቱ በሞሮኮ ያልተወለዱ ናቸው። ግን የዘር ግንዳቸው የቤተሰቦቻቸው መገኛ ከሞሮኮ በመሆኑ ምክንያት ለሞሮኮ ተጫውተዋል። ሐኪም ዚየሽን መውሰድ እንችላለን። ሐኪም ዚየሽ መነሻው ሆላንድ ነው የተወለደው ያደገው ግን ቤተሰቦቹ ከሞሮኮ ናቸው። ሌሎች ተጫዋቾችንም በዚህ መልኩ መጥቀስ እንችላለን። ከስፔን፣ ከሞሮኮ፣ ከሆላንድ ከዛ ባለፈ ከፈረንሳይ የሚመጡ ተጫዋቾችን በመጠቀም ብሔራዊ ቡድኗን እንዴት አሁን እየቀየረች እንዳለ እያየን ነው። ብራሂም ዲያዝ ተወልዶ ያደገው ስፔን ነው። አሁን ግን የሞሮኮ ወሳኙ ተጫዋች ሆነው እያየነው ነው። አልጄሪያ 2014 ያለም ዋንጫ ላይ 16 የሚደርሱ ተጫዋቾቿ በአልጄሪያ ያልቱ የተወለዱ አልነበሩም። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽንም ይህንን እድል ቆም ብሎ ሊያስብበትና ሊጠቀምበት የሚገባ ይመስላል። አውሮፓ ግን ትላንትና እንዲህ ባለ መልኩ ምሽቷን አሳልፋለች። የዩሮፒያ ሊግ አሸናፊዎቹ ማን ይሆናሉ የሚለው ይጠበቃል። ግን ከሞላ ጎደል ማንችስተር ናይትድና ቶተናም ለፍጻሜው አንድ እግራቸውን ያስገቡ ይመስላሉ። ሁለቱ ቡኖች በሊጋቸው ደካማ ፐርፎርማንስ አሳይተው በአውሮፓ ግን ቢያንስ አንድ ዋንጫ ይዘው ሊያጠናቅቁ ከጫፍ የደረሱ ይመስላል። ገና በመጀመሪያዎቹ ደቂቃዎች ቶተናም አስቆጥሯል። ከዚህ ቀደም ለመጨረሻ ጊዜ የአውሮፓው ውድድር ላይ ስኬታ መሆኑ ሲጨርሱ በመጨረሻዎቹ በመጀመሪያዎቹ ደቂቃዎች ግብ ያስቆጠሩበት ታሪክ አላቸው። ማንችስተር ዩናይትድ ለመጨረሻ ጊዜ የአውሮፓ ውድድር ላይ የዋንጫ አሸናፊ ሆኖ ሲያጠናቅቅ አሰልጣኙ ፖርቹጋላዊ ነበር፣ ጆዜ ሞሪኒዮ። አሁንም ሌላ ፖርቹጋላዊ አሰልጣኝ ቡድኑ እየመራው ይገኛል። ያኔ የቡድኑ አንበል የነበረው ሀሪ ማጓየር የፍጻሜው ጨዋታ አምልጦት ነበር ከቪያሪያል ጋር። አሁን ግን በቡድኑ ውስጥ አለ፣ ቋሚ ተሰላፊ ሆኖ ሊጫወት ይችላል። በፍጻሜው ያኔ በእንባ ረሶ የታየው ብርኖ ፈርናንዴዝ በዚህኛው ዙር ደግሞ በአንበልነት ቡድኑ እየመራ ልንመለከተው እንችላለን። በእርግጥ ያኛውንም የፍጻሜ ጨዋታ በቡድኑ ውስጥ አንጋፋም ስለነበረ በሰዓቱ የቡድኑ አንበል ሆኖ ጨዋታው ላይ እንደተሰለፈ የምናስታውሰው ነው። ማንችስተር ዩናይትድ ከ2017 18 በኋላ የዩሮፓ ሊግ ባለክብር ይሆናል ወይስ ቶተናም ከረዥም አመታት በኋላ የዋንጫ ድርቁን የሚቀርፍበት አመት ይሆናል የሚለው የሚጠበቅ ነው። ቼልሲ በኮንፈረንስ ሊግ ከቤቲስ እና ከፊዮረንቲና አሸናፊ አንዱን የሚገጥም ይሆናል። ትላንት ቤቲስ ፊዮረንቲናን ሁለት ለአንድ አሸንፏል። በነገራችን ላይ አንቶኒ ዳቪድ ደህያ ላይ ግብ አስቆጥሯል። በጣም ድንቅ የሚባል ግብ ነበር ያስቆጠረው። ታዲያ ዮአኪን ሳንቼዝ የቀድሞ የሪያል ቤቲስ አንጋፋ ተጫዋች መኪናዬን መሸጥ ካለብኝም ቢሆን እሸጣለሁ እሱ የሚቆይ ከሆነ ብሏል። ዮዋኪን ሳንቼዝ እንግዲህ እስከ 39 አመቱ ድረስ ለዚህ ክለብ ተጫውቷል። አንጋፋ ተጫዋች እንደሆነ ጥበበኛ ተጫዋች እንደሆነ እናስታውሷለን። በአወዛጋቢ ባህሪውም ይታወቃል። ቫሌንሲያ ቤት ከ30 ሚሊዮን ፓውንድ ወጥቶበት ከሄደ በኋላ ከሮናልድ ኪውመን ጋር የፈጠረው ጸብ የሚዘነጋ አይደለም። እንደውም ምን ሲል ይገልጸዋል። ሮናልድ ኪውመን በቫሌንሲያ ለሱ በቂ መጫወቻ ጊዜ ስላልሰጡት ድጋሚ ተመልሼ የቫሌንሲያ ፕሬዚዳንት ቢሆን ሮናልድ ኪውመንን የትጥቅ ያዥ እንጂ አሰልጣኝ አላደርገውም ነበር በማለት ቅርብ ሰዓት በቅርብ ጊዜ ሰ የሚሰጠው አስተያየት የሚዘነጋለም ለሁሉም። ቼልሲ፣ ቶተንሃም፣ ማንችስተር ዩናይትድ በሁሉም ፍሮንቶች እንግሊዝን ባለክብር ለማድረግ የተፋለሙ ነው። አርሰናል ብቻ ይቀራል። በሻምፒዮንስ ሊጉ ቀጣይ ሳምንት ፓሪስን ጥሎ የሚያልፍ ከሆነ እንግሊዞች በየአቅጣጫው ባለክብር ሆነው ለማጠናቀቅ እንግዲህ እድል የሚኖራቸው ይሆናል ማለት ነው። ለሁሉም ባስክ ግን ለኦል ኢንግሊሽ ፋይናል በቀጣዮቹ ሳምንታት ውስጥ መዘጋጀት እንዳለባት ጠቋሚ የሆነ ምሽት ነው ትላንትና እያሳለፍ ነው ላይ የነበረን ቆይታ ከወዲሁ እጅግ አድርጌ ያመሰግናለሁ። አስተያየቶቻችሁን አስቀምጡልን። መልካም ጊዜ